ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ለቁርስ አማራጭ የሚሆናችሁ ለመክሰስ፣ ለልጆች፣ እንዲሁም ለምትፈልጉት ሰዓት የሚሆን የቁርስ አማራጭ ነው። ይጀላችሁ የመጣሁት እንደዚህ ደግሞ ለየት አድርገን ደግሞ ዛሬ እሱን ነው የምንሰራው። ትወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም የምትወዱት የሚጣፍጥ ዛሬ ቁርስ እንሰራለን ማለት ነው። አሁን ወደ ስራው ንግባ። አሁን እዚህ ጋር የማቦካ ብትነቃቻለው እኔ ሁለት ኩባያ ከግማሽ ነው ዱቄት የምጠቀመው ወደ 600 ግራም የሚያክል ማለት ነው። አንድ ተኩሉን አሁን እዚህ ጋር አድርጌ እሱ ላይ ትንሽ ጨው እናደርግና አንድ ላይ እናዋህደዋለን። ዱቄቱንና ጨው እንደዚህ አድርገን ካዋሃድን በኋላ እዚህ ጋ መጥበሻ እጄ መጥበሻው ላይ ግማሽ ኩባያ የሚያክል ለብ ያለ ውሃ ጨምሬበታለሁ። ቀዝቃዛ ማድረግ ትችላላችሁ፣ ያው ስለምናፈላው ማለት ነው። እዚህ ጋር የቤት ውስጥ የሚበላውን ለጋ ቅቤ ነው የጨመርኩት። እናንተ ግን የኩኪሱን ቅቤ መጠቀም ትችላላችሁ። እሱንም ጨምራችሁ አንድ ላይ እሱም ከሌላችሁ እንግዲህ ዘይትም አድርጎ ብታደርጉ ትችላላችሁ። እዚህ ጋር ያው ጣዕሙን ቆንጆ እንዲያደርገው ግን ቅቤ ቢሆን ቆንጆ ነው። ከዛ ዱቄቱን አንድ ላይ የለወስነው እንደዚህ አድርገን ጨምረን አንድ ላይ እንደዚህ አድርገን እናዋህደዋለን እንደዚህ የተወሰነ ከሙቀሃው ጋር ዱቄቱን ካዋሃድ ነው በኋላ እናወጣዋለን። ይኸው እንደዚህ ከተያያዘልን በኋላ አሁን አውጥቼ ደግሞ እንደዚህ ሳህን ላይ እናደርገውና የምንጨምራቸው ነገሮች እንጨማምራለን። እኔ አንድ እንቁላል ነው የምጠቀመው። አንድ እንቁላል ጨምሬበታለው። በእንቁላል ሲጨምርበት በጣም ቆንጆ ነው የሚሆነው። ከዛ የተወሰነ ዱቄትን ጨምረን አብረን እሽት እናደርገዋለን። ይሄው በደንብ አድርጌ በጄ አሽቼ አብክቸዋለሁ። ይሄው በደንብ አድርጌ አሽቼ አብክቸዋለሁ። አሁን የምንዳምጥበት መዳመጫ ቦታ ላይ የተወሰነ ዱቄት እያደረግን ከፋፍለን እዚህ ጋር እንዳምጠዋለን። ከዛኔ እንደዚህ በመቆረጫው ነው የምቆርጠው፣ በቢላም መቆራረጥ ትችላላችሁ። የሆነ እዚህ ጋር ሰባት ቦታ አድርጌዋለሁ። ከዛ እያንዳንዷን እንደዚህ እያስተካከልን እንዳምጠዋለን ከመጥበሻችን እንዳያልፍ ሳይዙን አነስ አነስ እያረግም ማለት ነው ያው እንደዚህ አድርጌ አስተካክዬ የመጀመሪያው እንዳምጨዋለው። የሚቀጥለውን ደግሞ እንደዛው እያደረግን ደግሞ እንዳምጠዋለን። ሁሉንም እንደዚህ እያደረግን እየዳመጥ እናስተካክለዋለን። ሁል ጊዜ እንግዲህ እንደማስቸግራችሁ ላይክ እያደረጋችሁ ስራ የሰዎች ዘንድ እንዲደርስልኝ አድርጉልኝ እና ላይክ ብታደርጉልኝ በጣም ደስ ይለኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ያው እንደዚህ አድርጌ ደግሞ ቀጣዩንም እንደዚሁ ዳምጫዋለው። አሁን እዚህ ጋር የምንጠብስበትን የምናበስልበትን መጥበሻ እጃለው። እሱ ላይ የተወሰነ አንድ የሾርባ ማንኪያ ዘይት የሚያክል ጨምሬበት እዚህ ጋር መጥበሻው ስለጋለ አድርገን እናበስለዋለን። ቆንጆ ሆኖ ከስሩ ስለበሰለ ገልብጫዋለው። ለየት ያለ እንግዲህ የቁርስ አማራጭ ነው። ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው እና እንደዚህ አድርጋችሁ ብሰሩት ትወዱታላችሁ። በእውነት በጣም ቆንጆ ነው። ይው የመጀመሪያውን አውቸዋለሁ። የሚቀጥለውንም ደግሞ እንደዛው እያደረግን እናበስለዋለን። ብዙ ጊዜ እንደዚህ ስናንቀሳቀሰው በሁሉም ሳይድ እኩል ሆኖ ይበስልልናል። ቀላል ስራ ስለሆነ እንደዚህ እያደረጋችሁ ሰርታችሁ፣ አንዳንድ ጊዜ ለውጥ ስንፈልግ ደግሞ ስስቂጣ እንደዚህ አድርገን ጋግረን መመገብ እንችላለን። ይሄው እንደዚህ አርጌ አውጥቻለሁ ሁሉም ስለደረሰልኝ፣ ይሄውላችሁ እንደዚህ አውጥቼ አቅርቤዋለሁ። በጣም ቆንጆ አማራጭ ነው፣ ሰርታችሁ ሞክሩት። በጣም ነው የሚጣፍጠውና እስካሁን ከኔ ጋራ ስለነበራችሁ እጅግ አርጌ ከልቤ ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁልጊዜ ጊዜ በእናንተ ድጋፍ እንግዲህ እዚህ ስለደረስኩኝ በጣም ነው የማመሰግነው። የሁላችሁ የሚያምር ቂጣ ጋግረናል። ስራይ ከተመቻችሁ እንግዲህ ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። ለእኔም ትልቅ ድጋፍ ስለሆነ ማለት ነው። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሆኑልኝ። ቻው።